ዘመኑ የድህረ እውነት ዘመን ነው። የመረጃ ማጥለቅለቅ ዘመን ነው። ሀሰተኛና ስሜት ቀስቃሽ መረጃዎች አለምን ያጥለቀለቁበት ሀገራችንንም ያጥለቀለቁበት ዘመን ነው። የመረጃ ግራ መጋባት ያጋጠመበት ዘመን እንደመሆኑ መጠን በመረጃ ግራ መጋባት ውስጥ ደግሞ የውሳኔ ግራ መጋባት፣ የግንዛቤ ግራ መጋባት፣ የእውቀት ግራ መጋባት ስለሚያጋጥም በእንደዚህ አይነት የፖለቲካና የሀገረ መንግስት አውድ ውስጥ የኮሚኒኬሽን ክህሎት እና ዘመኑን የዋጀ እውቀትና ግንዛቤ የሚያስፈልግ በመሆኑ ይህ በሌለባቸው አካባቢዎች ከአመራሩ ጀምሮ አባላት፣ እንዲሁም ህዝቡ ለውዥንብር እየተዳረገ ለግራ መጋባት እየተዳረገ ስሜት ቀስቃሽ መረጃዎች የበላይነት የሚይዙበት ሁኔታ እየተፈጠረ የታሰበውን ሰላምና መረጋጋት እንዲሁም ሀገራዊ ብልፅግና ለማረጋገጥ በሚደረገው ሂደት ላይ የራሱን አሉታዊ ተጽዕኖ እየፈጠረ ስለሆነ ይህንን የተገነዘበ የኮሚኒኬሽን ማህበረሰብ መገንባት እውቀት ክህሎትና እውነትን መሰረት ያደረገ የኮሚኒኬሽን አካሄድ መከተል አስፈላጊ በመሆኑ ይህን የተመለከተ ስልጠና በሁሉም ክልሎችና ከተማ አስተዳደሮች በመስጠት የኮሚኒኬሽን ክህሎታችንና እውቀታችን አንድ ደረጃ ከፍ ብሎ የድህረ እውነት ዘመንና ፈተናን በሚመጥን ደረጃ ዝግጁነት እንዲኖረንና አሁን ላለውም ሆነ ከፊታችን ለሚገጥሙን አጠቃላይ ፈተናዎች የማይበገር የኮሚኒኬሽን ክህሎት መገንባት ያለመ ስልጠና ለማዘጋጀት በተደረገው ጥረት አዲስ አበባ ከተማ አስተዳደር የመጀመሪያውን የማስጀመሪያ ፕሮግራም እኛ ጋር መካሄድ አለበት፣ ስልጠናው ከእኛ መጀመር አለበት ብሎ ቀድሞ እቅድ አውጥቶ ተዘጋጅቶ ንቅናቄ ፈጥሮ በዚህ መልክ የማስመጀመሪያ ፕሮግራም በማዘጋጀቱ ለአዲስ አበባ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት እና ለእናንተም እጅግ ላቅ ያለ ምስጋናዬን ላቀርብላችሁ እወዳለሁ። ፊታችን ብሩህ ነው፣ መንገዳችንም ቀና ነው። በመደመር መንገድ በመደመር እሳቤ የሚመራው የፓርቲያችን እንዲሁም የመንግስታችን አካሄድ በኮሚኒኬሽን ስራዎች በመደገፍ የመረጃ የበላይነት የትርክት የበላይነትን በማምጣት የሀገረ መንግስት ግንባታንና የሀገራችንን ብልጽግና እውን ለማድረግ በሚደረገው ሂደት ውስጥ በቂ እውቀት፣ በቂ ክህሎት፣ በቂ ግንዛቤ የያዙ የኮሚኒኬሽን አመራሮችና ባለሙያዎችን ለማፍራት ከፍተኛ ጥረት እየተደረገ ይገኛል። ባለፉት ዓመታት በተሰጡ ስልጠናዎች የአመራሩና የባለሙያዎች ግንዛቤ እየተሻሻለ ከፍ እያለ በህዝብና በፓርቲ መካከል ያለ መተማመን በመረጃና በእውቀት ላይ የተመሰረተ ግንዛቤ ከፍ እያለ የመጣ መሆኑ እንደተጠበቀ ሆኖ የድህረ እውነት ዘመን ፈተናው አሁንም ያለ በመሆኑ ከፊታችንም እጅግ በጣም እየተወሳሰበና ደረጃውን ከፍ እያደረገ የሚመጣ በመሆኑ ያን የሚመጥን ክህሎት፣ ግንዛቤና ቁርጠኝነት ማምጣት መፍጠር እና በዛ ደረጃ የኮሚኒኬሽንና የህዝብ ግንኙነት ስራዎቻችንን መስራት አስፈላጊ በመሆኑ በዚህ ደረጃ አምራችሁ ተውባችሁ ለስልጠናው በአካልም በስነ ልቦናም ተዘጋጅታችሁ እዚህ የተገኛችሁ የስልጠናው ተሳታፊዎች እጅግ በጣም ላመሰግናችሁ እወዳለሁ። ስልጠናው በአዲስ አበባ ከተማ ይጀመራል፣ በሁሉም ክልሎችና ከተማ አስተዳደሮች ይካሄዳል። በዚህ መንገድ የአሁኑ እጃችን ላይ ያለውንም ስራ እየሰራን ከፊታችን የሚጠብቁ ትላልቅ ስራዎችንም በስኬት ለመወጣትና የፓርቲያችንን ስኬት የህዝባችንን መሻት ለማሳካት በሚደረገው ሂደት ውስጥ በኮሚኒኬሽንና በመረጃና በትርክት የበላይነት ከፍ እናደረጋለን፣ እንደግፋለን።